አሰላም ሸአሰላሙ አሌይኩም ወራህመቱላሂ በረካቱ እንዴት ናቸው ተመልካቾች ሰላም ናቸው ወይ እኛ ጋር አልሀምዱሊላሂ በጣም ሰላም ነው አሁን ደግሞ ዛሬ ላይ የት ያለ ቪዲዮ ነው ይዤላችሁ የመጣሁት በርበሬ ገዛታ እየሄድኩኝ ነው እንግዲህ በርበሬ በጣም ከፍቷል ገበያ ወላሂ ገበያ ለንገፈ እየሄድን ነው መገንን የዘንድሮ ጉድ እስቲ ገበያውን አብረን እንቃኘው። መገረም ኑሮ ተወድዷል አሉ ሰዎች አረጉን ነው ኪሎ ስንት ነው የሚለው ዛሬ እ እና ይሁን ነው ይጃን ተወጣፋል ተበላም ታሁን በኋላ አንድ ጭልፋ ጠቆም ጠቆም በጭልፋ ማለት ነው። አንድ እንጀራ አንድ ጭልፋ በቃሪያ ነው እንዴ እንዴ። ያሳያችሁ በኋላ አንድ ሰው ወጥ ሲዝቅ እንዲያለኝ ተመልካቾች የቁም ነገር ነው የምላችሁ ደንግጠር ይሄን ነው አሁን ደውል ላይ የተደወለልን

የኑሮ ወጣጣው ብዙ ነው። ኋላ ስ የምታያያለን። እሺ እዛው ገበያ መሀል ጠብቁን። እንግዲህ እንደምታዩት ናፍታ በሀገራችን፣ ናፍታ የናፍታ ችግር በሀገራችን። ተመልከት፣ ተሽከርካሪው በሙሉ ወደ ገበያ እየሄድን ነው። ትራክተሩም ያ ሰላም፣ ትራክተሩም ቁሟል። ሁላ የምትመለከቱት የናፍታ ችግር ነው። ቤታቤት ሀገሬ፣ እማማ ኢትዮጵያ እንግዲህ ተመልከቱልኝ። ዞሮ ዞሮ እየሄድን ነው። አብራችሁን ሆኖ እየሄድን ነው። እየሄድን ነው። ገና አሁኑን እንነ ሆ የጠረኝ በቃ መኪና አቁመን በእግር ብቻ ካሜራ እንዳይገባ ነው። አንተ ምን እጅ ብቻ ነው። ያው እንደፈራ እጄ ነው ካሜራው ነው ካሜራው

ምን ሽጠሻል እ? ምን ሽጠሻል እ? የገዛ ሰው አይደል? ይሄ ምን ይሄ ያንን ይሄን

ዛሬ ባለፈው ሳምንት የዛሬ አስር ቀን የዛሬ አስር ቀን ማለት ነው። የዛሬ አስር ቀን በርበሬ ስምንት መቶ ብር ምናምን ነበረ። በአንድ ውም ምን ያህል እንደጨመረ አሳፍ በአንድ ጊዜ እና ይህንን ይመስላል። ይህንን እንዳለን የበርበሬ ቅመማ ቅመም የገዛ ነው። በዚህ በርበሬ ቅመም ይሄን ሁላ ተሸክመን ቡድን የመጣ ነው። እዚህ ጋ ሽንኩርት አለ፣ ዝንጅብል አለ፣ የሌለ ጉድ የለም። እንዴት እንደሚደረግ አለ ምትሸጥ ነው እና እላችኋለው

ምስኪኑ ማህበረሰብ ወላሂ አላህ ይርዳን። የመሻላችሁት ዞሮ ዞሮ ቤተሰቦቻችሁ እንደዚህ በተለይ ነው፣ ሐምሌ ነው፣ ነሐሴ ነው፣ በጣም አስቸጋሪ ወር ነው። ያው አባትና እናቶቻችሁ አባትና እናት ነው ዋናው ማለት ነው። ያ ኮተታ ታንኳቱ አባትና እናት ዞሮ ዞሮ ሽሮ በርበሬ ምናምን፣ ይሄ ይሄ በጣም አስቸጋሪ። በተለይ እሽ ሸጣው ለሚገዙ ይሄ ትምህርት ለማስተራራት ነው። እናንተም ውጭ ያላችሁ እንደው ለማንም ዘተራቱ በሰው በሰው ሀገር ብዙ ያላችሁ ወቅቶች አሉ አላችሁ። ወላይ ይሁን እንደው ሰው ስድሩ ሰው በቃ ወንድም ሲያገባህ ስታገባህ ስትረዱ ያለ ብዙ አላችሁና፣ አልፈርጅባችሁም ነገር ግን ቢሆንም የራሳችሁ ጎን ለጎን ወላሂ በጣም ከብዷል። አሁን ላይ የምታውት ደግሞ እነዚህ ካሁን እነዚህ ምታውቁ አጠቃላይ ወደ እና በተለይ ናፍታ ከመጥፋቱ ጋር በጣም እየጨመረ ነው። አረቢያ አድሮዛ ላይ ላይ አሁን